ምን ምን ማለት ነው? በዝ ምንድነው የተፈጠረው? ደግሞ ምን ተፈጥሮ ይሆን? እናቱ ምን ወንድሜ ምን ምንድነው? ዝ ወንድሜ ምንድን ነው የሆነው? ከፖሊስ ጣቢያ ነው። እናቱ ታሰረ ወንድሜ አ ቆይናቱ ምንድን ነው የሆነው? ምንድን ነው የተፈጠረው? ለምንድን ነው የታሰርከው? ቢዚህ ተረጋጊ። እኔ ምን እንደተፈጠረ አላውቅም። ሰው ገለሀል ነው ያለኝ ማለት። ቆይ እንዴት እንደዚህ ሊሆን ይችላል? ደግሞ ምንድን ነው የምትለኝ? ኧረ እኔም አላውቅም። ማለት ጭራሽ በአካል የማላቁ ሰው ነው እና ካላወቅከው፣ እንዴት ነው፣ በምን አይነት መንገድ ነው ልትገለው የቻልከው? ቆይ ምን አገናኘው? ቤዝ እኔም ግራ ተጋብቻለሁ። ብቻ የዛን ሻለቃ ግን የተለመደው ቦታ ብናደርገው አይሻልም ነበር? በምን መንገድ ነው ለማምለጥ የሞከሩት? ይመስለኛል በሚገቡበትና በሚወጡበት ሰዓት ነው። ሮጦ ለማምለጥ የሞከሩት ጅሎች፣ ከተያዙም እንደሚደረጉ አያውቁም። ደግሞ የተወሰዱብን ሴቶች ለማስመለስ አንድ ጥሩ መደራደር ያገኙ ይመስለኛል። ያው ከተሳካ ሁሉም ሴቶች ይመለሳሉ። የዛኔ ሴት እጥረት አይኖርብን። አዲስ ይመጣሉ የተባሉት ሴቶች በምን መንገድ የተገኙ ናቸው? እንዴት ነው ተመልምሏል ወይስ ለመሰደድ የተመዘገቡ ናቸው ብዙ ደላሎች አናግሬ ነበር ብዙ ወጣቶች እንዳሉ ነግረውኛል በጣም ጥሩ በቃ ቶሎ ተመልምለው ይቀላቀሏል እሺ አለቃ እንዳትናደድ ግን ግን ምን ምንድን ነው ተናገር ባለፈው ሳምንት እኛ ሳናውቅ ብዙ ወጣቶች ከሀገር እንዲወጡ ተደርገዋል እንዴት እንዴት ቆይ ምን ማለት ነው የሴት እጥረት እንዳለብን የታወቀ ማ በዶክተሩ ግድያ ተጠርጥሮ እስር ቤት ገባ። ሰላም አሌይኩም። ሰላም ውድ አገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኛ አልሐምድሌላ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ፣ እንዲሁም አዲሶች ሰብስክራይብ አድርጉኝ። ማለት ነው እንግዲህ ሐረግ ድራማ ክፍል መቶ ዘጠኝ እንዲሁም በክፍል መቶ አስር ምን ይፈጠራል የምለውን አብረን እናያለን። ማለት ነው እንግዲህ ውድ አገሬ ልጆች ያው ሉሊት ከቤት ቤዚ አስወጥታት ነበረ። እንግዲህ ለጽዮን ለአባቷ የሞተውን አስፈራርታ ወደ ቤት ተመልሳለች ማለት ነው። ያው እንግዲህ ጽዮንም ከኔና ከሉሊት ምረጭ እያለቻት ቤዚን በዚህ መሀል ለቤዚ ስልክ ተደወለላት ማለት ነው። ከፖሊስ ጣቢያ ናታን እንደታሰረ ሰሙ ማለት ነው። እንግዲህ ሁሉም ተሰብስበው ወደ ናታን ጋር ሄዱ ማለት ነው። ናታን ያው ከዶክተሩ ጋር የመጨረሻ የተደዋወለው ዶክተሩ ከናታን ጋር ነበረ። ናታም እንግዲህ እንደምታውቁት እያወላወለ ነበር ማለት ነው። ስለ ኤፍራታ ሊነግረው ነበር፣ ስለ እርግዝናዋ ሊነግረው ነበር ዶክተሩ ማለት ነው። በዚህ መሀል እንግዲህ ያፌት አጥምዶት ነበርና ዶክተሩን ይገለዋል ያፌት ማለት ነው። በስተ መጨረሻ ያው የመጨረሻ ስልክ የተደዋወለው ናታን ጋር ስለሆነ ናታን ወደ እስር ቤት በፖሊሶች ቁጥጥር ሆናል ማለት ነው። እንደዚህ እያለ ናታን ደግሞ ለቤዚ ያው የደበቃት ነገር እንዳለ ነገራት ማለት ነው። እዚህ ጋር ግን እውነቱን ለቤዚ ቢነግራት ውየንትሉ ያለበት ቦታ ባይመች እንደምንም አድርገ ቢነግራት አሪፍ ነበር ማለት ነው። በዚህ መሀል እንግዲህ እንዳይጠይቁት የነበረበት ስራው እንዳይበላሽ ቤዚ እንዳትጠይቁኝ እያላቸው ነበረ። ጽዮን ማሳመን አልችልም እያለችው ነበር ማለት ነው። ምክንያቱም ጽዮን ብልጥ ናት ታስባለች እና ማለት ነው። እንግዲህ በዚህ መሀል ጽዮንም ያው ነገራት፣ ናታን ሰው ገድለ ነው ተብዬ። ጽዮን እንግዲህ ያው የዶክተሩን መሞት አልሰማችም። ጽዮን የምታስበው በፊት ያፊት ያጠመደው ሰውዬ እንግዲህ አቤል ያስያዘው ነው የመሰላት ማለት ነው። በዚህ መሀል እንግዲህ ገዳይ ሆነን ያውቃለሁኝ አለቀውም ብላ ሄድሽ ማለት ነው። ያፌትም እንግዲህ የኔን ከፍ የኔ ጅል የሆነ ሰውዬ የጀመርሽውን ጨርሽልኝ እንጂ አለ ማለት ነው። ማሰብ ማስተላሰልም ነበረበት። ምክንያቱም ለያፌት ቤዚ ለናታን ማለት ይቅርታ ለናታን ቤዚ የፍራት አይፈራችሁ ሆነ ብለዋለች እና ማሰብ ነበረበት ማለት ነው። እንግዲህ በዚህ መሃል ናዑድ የና የዲያራ እናት ናታን መታሰሩ ትሰማለች ማለት ነው። ያው እንግዲህ ናታንን ታስፈታዋለች፣ በእርግጠኝነት ታስፈታዋለች። ዲያራም አልሰማችም እንግዲህ ናታን ተጠቅማ ከልጇ ጋር ለመቀራረብ ስትል ዲያራም እናቷን ጠይቃለች እንድታስፈታ ማለት ነው። ስለዚህ ሴትየዋ ታስፈታዋለች የደያራ እናት ብለን እናስባለን። እንግዲህ ያፌትም ከአጋሩ ጋር ሆኖ ያው ፖሊስ የህዊን ጓደኛ፣ እኔ ግን የህዊ ጓደኛ የሞት አይመስለኝም ማለት ነው። ምክንያቱም አውቆ መሰለኝን ነው ያው እንግዲህ እነሱ ገለነዋል ብለው ጥለውታል ማለት ነው። በዚህ መሀል፣ እንግዲህ ያፌትም ናታን እንደታሰረ ሰምቶ በጣም ደስ ብሎታል። የናታን ያስመለጡበትን ያስመለጣቸውን ሴቶች ለማስመለስ እንግዲህ ናታን ጋር ይደራደር ይመስለኛል ማለት ነው። በዚህ መሃል እንግዲህ ከያፌት ጋር ያለው ሹፌሩ ማለት ነው አጋሩ ይመስለኛል፣ የሆነ ነገር የሚሰራ ይመስለኛል። ምክንያቱም ከጓደኛው ጋር ያኒ ከሚያግዘው ጋር እንግዲህ ከታሪኩ ጋር እያጣላው ነው። ምክንያቱም ሌላ ሰዎች እንዳመለጡት ሌላ ሴቶች እንዳመለጡት ነግሮታል ማለት ነው። ምክንያቱም ሌላ ሪያክሽን አሳይቷል ማለት ነው። እንግዲህ በዚህ መሐል ጽዮንም አቤልን ወጋችው ማለት ነው። የፍራታም በጣም ደንግጣለች። ጽዮን በጣም ተሳስታለች እዚህ ጋ ማለት ነው። ምክንያቱም ማዳመጥ ነበረባት። እንግዲህ ያው ሌላ ታሪክ ግን ለወንድሟ ተበቀለችለት ማለት ነው። አድነቅያት አለሁኝ። ቤኒም እንግዲህ እናታን እንደተሰራ ሰማሁ ነበረ። ቤዚ ነገረችው ሰማ ማለት ነው። ሁሉም አሁን ጽዮን እንደጠፋች ነው የሚያስቡ። ጽዮን ግን የስራዋን ሰርታለች ማለት ነው። አቢልን እንግዲህ ወታዋለች ማለት ነው። ውድ ሀገሬ ልጆች ሀረግ ክፍል መቶ አስር የክፍል መቶ ዘጠኝ ይህን ይመስላል ማለት ነው። አመሰግናለሁ።